አቤት ቀብራራው እንዴት እንዳማረበህ አብርሽ ጀግናችን። እዚች ጋ ደግሞ ንግስትዋ ቆጭ ብላለች። እንግዲህ ዘና እያለች ፀጉሻ ደግሞ እያዝናናቻ ትገኛለች። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራቸው የቻናል ቤት ሰዎች እንዴት ናችሁልኝ? በያላችሁበት ሰላምና ጤና፣ ደስታ እመኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ መጨረሻ ተከታተሉኝ። ቪዲዮ የታለ ቤት ነው የተለቀቀው ስትለ ነበራችሁ። ደህና ናችሁ ልኝ አላችሁ ቪዲዮ ዛሬ ነው የሚለቀቀው። ትላንትና የተለቀቀ ነገር የለም። ማቴዎስ ነበረ እያስተላለፈ የነበረው ላይብ ላይ። በመቀጠል ደግሞ እናንተ ስልክ የተባለ በሙሉ ካሜራ የተባለ በሙሉ ማለት ነው። በአብርሽና በሩታ ላይ ነበረ ያኔ ፍጥጥ ያለው የነበረ። እውነቴን ነው የምላችሁ፣ የሰው መውደድ ይስጣችሁ። እነዚህ ልጆች በቃ ተወደዱ እንዴ፣ በቃ ሰው ወደዳቸው አከበራቸው። እነሱም ሰው ይወደሉ፣ ሰው ያከብራሉ። እና ስጥ ይሰጥሃል እንደተባለ ውደዱ፣ ትወደዳላችሁ። በቃ የምሬ ነው ምላችሁ፣ የሰው ልጅ በሰጣችሁ ታክል ነው ክብር በሰጣችሁ ታክል ነው ክብር የሚሰጣችሁት። እና ሰውን ደግሞ ልክ እንደሰጣችሁት ለሌላኛው እንዳዘናችሁ፣ አላህም ደግሞ ለእናንተ ያዝንላችሁ ልጆቿ ሊሰጣቸዋል አከተመ። ስለዚህ እነዚህ ልጆች ተወደዱ በአጭሩ ማለት ነው። እና ብዙ ሴቶች በእኛ በግሬሲ ፋሚሊ ውጪ ያሉ ተራሶ ፎቶ እየተነሱ ነበረ። ከነሱ ጋር ካሜራቸው እየደቀኑ ቁጭ እያሉ ከነሱ አጠገብ ቁጭ ብለው ምግብ እየበሉ ነበረ። በቃ የሰው መውደድ ይስጣችሁ። ሌላ ምንም አልልም። እና አንዳንዴ ምላሳችን ረጅም ሲሆን ሾ ሲሆን የሰው መውደድ አናገኝም። ዛሬ ላይ ስትሳደቡ፣ እናንተ ቆሻሻ ንግግር ስትናገሩ፣ ሄይ ሄይ ሄይ ብሎ የሚያጨበጭብልሽ ነግ ጀሃንም እንደሚከትሸው ወቂ። ምክንያቱም በቆሻሻ ቦታ አንቺ ተሳ ተሳስተሽ ሌላኛውም ሰው ታሳስቻለሽ። የሚያጨበጭብልሽ ደግሞ ሲኖር ከታች የሚያጨበጭብላችሁ ሲኖር ደግሞ ይብስባችኋል። በቃ አላህ ካዘዛችሁ መንገድ ውጪ ትሆናላችሁ ማለት ነው ባጭሩ። ነው እና ብዙም ነገር እየተባለ ነበረ። ለማንኛውም ቪዲዮ ዛሬ ነው የሚለቀቀው። ይህም ለመጀመሪያ ጊዜ እናንተ ይቅርታ አደርጉልኝና ከባለፈው ከሰርጉና ከዚህ ከመልሱ እየመልሱ እያበደ ነበረ አለባበስ። በሉ በቃ ልበላችሁ እንዴት እንዳማረባቸው አብርሽ እራሱ እና አብርሽ ለሰው ልጅ የምታዝን ጀግናው የጋሽ ቀብራራ እንኳን ለዚች ቀን አደረሰ፣ እንኳን ደስ አለ። ሩታ ሐብቴ ደግሞ የኔ ውድ፣ የኔ ጀግና፣ አንቺም ደግሞ እንኳን ደስ እንኳን ለዘች ቀን አበቃሽ። ወልዳችሁ ለመሳም ያብቃችሁ። ሌላ ደግሞ ያው በብዙ በክፉ መንገድ እየመጡ ይገኛሉ ብዙ ልጆች ያው ምን እያሉ ነው ልጃችሁ ዱዳ ያደርገው ልጃችሁ የዝሙት ልጅ ነው የሩታ ልጅ ያረገዘችው የሚሉ ብዙዎቻቸው አሉ ማለት ነው። እና በነገራችን ላይ ሰው የራሱ ቆሻሻ ተግባር ነው እዚች ጋር መቶ የሚናገረው። ስለዚህ ከእንደዚህ አይነት ሰው ጋር መልስ መመላለሱ ተገቢ አይደለም። ባይዘ ወይ እኔ እማውቀው እማውቀው ማለት ነው ሰሞኑ እንደዚሁ በዝሙታ አርግዞ ልጅ የገደለ አለ። እኔ መናገር አቅቶኝ አይደለም ዝቺ ጋ እውነቴ ነው ምላችሁ፣ መናገር አቅቶኝ አይደለም። ነገር ግን የሰዋይ ስትደብቁ እናንተም አላህ ይደብቅላችኋል እንደተባለ ጸጥ ነው የምለው። እንደዚ ቆሻሻ ቦታ አልውልም። እና እንደዛ አይነት በዝሙታ አርግዞ የገደለ አለ። እኔ እውነቴ ነው ምላችሁ፣ እኔ መናገር አቅቶኝ አይደለም። እንዲ ፎታችሁ ራሱ እንደዚህ እየለጠፍኩ አምጥቼ መናገር እችላለሁ። እንዲሁ መናገር እችላለሁ። ገባች አይደለም ስለዚህ፣ የእናንተ ስራ ነው። እዚ ጅጋ መታቸው የከሌ ልጅ ዘሙድ ነው የከሌ እኛ መናገር አቅቶን አይደለም። ቆሻሻ ተግባር ብዙ ቆሻሻ ተግባር አለባችሁ። የምናውቃችሁ እማናውቅ እንዳይመስላችሁ መናገር አንፈልግማ፣ አንፈልግም ምክንያቱም ስራችሁ ያውጣችሁ። እዛው በቆሻሻ ቦታ የሚሆ ነገም ዛሬም ቆሻሻ ቦታ ተዘፍቃችሁ ነው የምትውሉት። ስለዚህ እዛው አሻሺ ገዳሜ ስትሉ ስታረግዙ ስታስወርዱ ኑሩ። አይመለከታንም። እኛ ስተፍር ላይ በመናገር ራሱ አውዝ ቢላሂ ሸጣን አረጂም። እናንተ ገደል ግቡ እንዲሁ የምሬ ነው የምላችሁ፣ እናንተ እኮ ናችሁ ገደል ልትከቱ የምትለፉት። በነገራችን ላይ ዛሬ የሚያጨበጭብላችሁ ወይም ደግሞ እኔ አሁን ስሳደብ እናንተ ተይ ካላላችሁ ከሆነ የምታጨበጭቡ ከሆነ እውነት ለመናገር ተያይዘን ነው ገደል የምንገባው እና ጥሩ አይደለም እንደዛ ይሄ ነገር። እኔ ልጆቹ ብቻ ማንም እንዲነካቸው ዱዳ ልጅ ይስጣቸው ያላቸውን። በነገራችን ላይ ልክ ባፋችሁ ልክ ነው ወይም ደግሞ በሰጣችሁ ልክ ነው የሚሰጣቸው። እሱም ደግሞ እናንተ በተናገራችሁት ልጅ ነገ በልጃችሁ ልታገኙ ትችላላችሁ። ይሄ ንግግራችሁ ወይም ደግሞ በዘመድሽ ወይ በቤተሰብሽ በሆነ ቦታ ታገ ያገኙታላችሁ ምክንያቱም ተግባራችሁ ስለሆነ ማለት ነው። ለሌላኛው ሰው የተመኛችሁትን ለራሳችሁ ያደርግላችሁና ታዩታላችሁ። ወይኔ የዛኔ ይሄ ባላልኩኝ ብላችሁ የምትጸጸጡበት ጊዜ ይመጣል። ይሄ የምላችሁ በሆነ ነገር ሲሳቅ በሆነ በመጥፎ ነገር ዓለም አትስቁም አይደለም። የሆነ መጥፎ ነገር ስታገኙ ስተፈሮላ ብላችሁ ነው የምትሄዱት እና አትስቁም በመጥፎም በጥሩም ስቃላችሁ፣ አስቁም። ስለዚህ የሆነ ነገር ስሉ ይቅር ይበለኝ ብላችሁ ነው ዞር የምትሉ። አንዳንድ ሰው ስቆ ራሱ ወይስ ተክፈሩላ ይላል ወይም ደግሞ የሆነላ ላ ይቅር ይበለኝ ብሎ ዞር ይላል። ስለዚህ ልክ እንደዛ ነው። የሆነ በጥርሳችሁ ይመጣል እንደሚባል ስትስቁ በጥርሳችሁ ተከትሏችሁ ቤታችሁ ግብት ነው የሚል ነገር አለ እና ልክ እንደዛ ነው። እናንተ በሰጣችሁ ታክል፣ በተናገራችሁ ታክል ነገ እናንተ ቤት ሰተት ብሎ ይገባል ባጭሩ። እና እነዚህ ልጆች ደግሞ እኔ እውነቴ ነው የምላችሁ ልጅ ሲወልዱ እራሱ ኢትዮጵያ ውስጥ እንዳይወልዱ ያልኩኝ ለዚህ ነው። እኔ መብቴ ነው እንዴ? ምነው ሸዋ እንደዚህ በተበከለበት ኢትዮጵያ ውስጥ ነገር የተበከለ ህዝብ የለም የተበከል ነው። አረብ ሀገር ያለን ሴቶች ነን፣ ብክል የሆነ ቆሻሻ መርዝ የተመረዝን ማለት ነው። ለምሳሌ አረብ ሀገር ያለች ሴት ምስኪን ናት አዛኝ ናት የሆነ ከመጥፎ ነገር ትርቃለች ለሰው ታዝናለች የሆነ ሲያጣ ወይም ደግሞ ሲያገኝም ትደሰታለች የሰው ልጅ ሲያጣም ደግሞ ለመርዳት ትሯሯጣለች ታዝናለች ይሄ ግን ምን አይነት ትውልድ ብትሆኑ ነው ምን አይነት አፈጣጠር ቢኖራችሁ ነው ይህንን አክል ምን አይነት ፍጡር ብትሆኑ ምን አይነት ቤተሰብ ወልዶ ቢያሳድጋችሁ ነው የምትወልዱትን ልጅ ዱዳ ያደርገውም ብላችሁ የምትሳደቡት ወይኔ ላይ ላይ ልላ እኔ እኔ እንዲ ያላችሁ የእናንተ መጨረሻ አላውቅም። የምሬ ነው የምላችሁ። እንደዚህ በየሄዳችሁ መርዝ ስትተፉ ምን አደረጉ? ምንም አላደረጉም። እንደ ተጋቡ እሺ፣ ሰርግ ሰረጉ። ሰርግ አይደለም በነገራችን ላይ ቀለበት አደረጉ። ከዛ መልስ ስተጠሩ ምን አደረጉ? በገንዘባቸው አልሄዱ? በገንዘባቸው ነው በማንንም አልተጠቀሙም። ነገር ግን ምንም ማድረግ አይቻልም። እንግዲህ የፈጣሪ ስጦታ ነው ሲሰጣች ከላይ ሲሰጣችው ነው ባጭሮ። ያው መልስም ሄደዋል፣ ሁሉም ነገር በሰውም ተወደዋል። ምንም ማድረግ አይቻልም። ከመቶ ፐርሰንት ወይ አስር ወይ አስራ አምስት ፐርሰንት ብትወሉ ነው ጠላቶቹ፣ ከዛ ውጭ ያለው ሁሉም እነሱን የሚወድ ወይም ደግሞ የሚደግፍ ሰው ነው ያለው ማለት ነው። እና ልጆቹም ደግሞ እጅ የማይሰጡ ጀግኖች ናቸው። በዚህ አጋጣሚ ሳላደንቃቸው አላልፍም። ዛሬም ነገ ማደንቃቸዋለሁ። በነገራችን ላይ ወደፊት ወደፊት በቃ እንደዚህ መሻኮ እንደ ሌላኛው ሰው ነው ተሰደብኩ ተረገጥኩ ብሎም ወደኋላ ማለት የለም። እኛም አንሰጣቸውም። እዚህ እንዲሰጡ አንፈልግም በቃ ሰርተ ጎብዘው የት መደረስ እንዳለባቸው ጠንቅቀው ያውቃል። አደለም የደረሱም አሉ። ዛሬ ላይ አብረሽ ተመልከቱ እንግዲህ የት እንደደረሰ ሩታም እንደዛው። ማርቆሴ ደግሞ ተከትሎ መጣ። ይኸው ተከትሎ እሱ እራሱ የት እየደረሰ እንደሆነ እያያችሁ ነው። ገና እንደዚህ አይናችሁ እየተቃጠለ አይናችሁ ደም እያነባት አያላቸው ነው ምላችሁ። እንዲሁ ደም እንዲህ ደም እያነባችሁ እድሜ ልካችሁ ሽንት ቤት ታጥባላችሁ። እድሜ ልካችሁ ስትሳደቡ ቆሻሻ ንግግር ስትረጩ መርዝ ይሄ እኮና ቤተሰቦቻችሁ እኮ ያስገምታል። የሆነ አስተዳደጋቸው ምን አይነት ቤተሰብ ነው ያሳደጋቸው? ምን አይነት በምን አይነት ማህበራዊ በምን አይነት በአካባቢ ቤተሰብ ነው የወጡት ተብሎ እኮ ትገምታላችሁ። በተለይ እናት አባት ታስገምታላችሁ። አፈር ብሎ እናንተ ሳፈር ያስበላቸው የመሬ ነው ምላቸው ቆሻሻ ንግግር የምትናገሩ ማለት ነው። ግን ቤተሰቦቻችሁ የእናንተ ንግግር ወይም ደግሞ የእናንተ ኮሜንት የእናንተ ተግባር የሚያይ ቢሆን ምን አይነት ስሜት ይሰማዋል? እኔ አይመለከተኝም፣ ገደል ግቡ ብፈልጉ። እኔ ዋናው ልጆቹ ሰላም መሆናቸው ነው። ከዚህ ውጭ እኔ ምንም አልፈልግም። የምሬ ነው ምላችሁ። ሆ ልጆቹ እንደሆነ እንዴ ተወደዋል። እንግዲህ ስጥ ይሰጣል እንደተባለ፣ ውደዱ ትወደዳላችሁ። አከተመ። ከሰው ጋር ፍቅር በቃ በትንሽ ነገር ራሱ ከተግባባችሁ። የምሬ ነው ምላችሁ፣ እናንተ ፍቅር ሳትሰጡ ያ ሰው ፍቅር ሲሰጣችሁ ከዛኛ ሰው ተምራችሁ ለሌላኛው ሰው ፍቅር መስጠት ትችላላችሁ። ሌላስ? እንደዚህ መርዝ ተመረዛችሁ። ቁም ነገር እኮ የላቸውም በነገራችን ላይ ሲያወሩም ሲኮምቱ ሁሉ ነገራቸው ቆሻሻ ነው። ቁም ነገር ራሱ የሚባል ነገር የለም፣ በቤታቸው ላይ አንድች ቁም ነገር። በውስጥም መስመር ያው ናቸው፣ በሚዲያም ያውናቸው ናቸው በኮሜንትም ያው ናቸው። አንድ በቃ ምንም የለም። አሁን አብርሽና ሩታ የሚሰሩት ቪዲዮ እና ከጀርባ ያለው ማንነታቸው አንድ አይደለም ስላቸው። ከቪዲዮ ጀርባ በጣም ምስኪንና አዛኝ በጣም የዋሆች ናቸው። ቪዲዮና ተንትናቸው አንድ አይደለም፣ ባጭሩ ማለት ነው። በውስጥ መስመር የምታገኟቸው ልጆች አላችሁ፣ ስልክ ቁጥራቸው ሰጥቼ የምታገኛቸው ልጆች አላችሁ። ስለዚህ በደንብ ታቋቸዋል ብዬ አስባለሁና፣ ለማንኛውም ጋይስ ሰላም ሆኑልኝ፣ ማታ እንገናኝ።